አሰላሙ አለይኩም ወረህመቱላሂ ወበረካት፣ ውድ ውድና የተከበራችሁ የኤችቲዩ ቤተሰቦች እኔ እንደምን አላችሁ? ደህና ነኝ አልሐምዱሊላህ ረቢል ዓላሚን። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ባለፈው ሳምንት ማይሆነው ከአራት ቀን በፊት በሰራሁት ቪዲዮ ማለት ነው አይታችሁታል። ታ የሰራሁትን ቪዲዮ በጣም አመሰግናለሁ ከአጠገቤ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ለምታደርጉልኝ ጓደኞች፣ እህቶች፣ ወንድሞች በሙሉ ክብርና መስጋና ከፍ ያለ ነው ማለት ነው ውዶች እዬ እንዴት ናችሁ ደህና ናችሁ ወይ እንግዲህ ዛሬ ደግሞ በድጋሚ መጥቻለሁ ማለት ነው እንግዲህ በባለፈው ቪዲዮ ባለቤቴ ከኔ ጋር አብሮ እንደተስማማ አብሮ ሊሰራ እንደተስማማ ቃል ገብቶልኛል ብዬ ቪዲዮ ሰርችላችኋለሁ ሰርፕራይዝ አድርጌያችኋለሁ ማለት ነው እንግዲህ እኔ እንደተደሰትኩት ሁሉ እናንተም ደስ እንዳላችሁ ተስፋ አደርጋለሁ ማለት ነው ውዶቼ ዛሬ ደግሞ አዲስ መረጃ በገባነው ቃል መሰረት በገባነው ቃል መሰረት አዲስ መረጃ ይዤላችሁ መጥቻለሁ ማለት ነው። እንግዲህ የአዲሱ መረጃ ምንድን ነው? እንግዲህ በመቅደላ ወረዳ በማሻ ከተማ አንድ ወጣት ልጅ ስሙ ሰይዳሊ የሚባል ልጅ ማለት ነው አራት መቶ ሺህ ብር በባንክ በስተት አራት መቶ ሺህ ብር በስተት በባንክ አካውንቱ ገብቶለት ነበር ማለት ነው። እንግዲህ ይህን የገባለትን አራት መቶ ሺህ ብር ባለቤቱ በስተት እንዳስገባ ሲያቅ ቀጥታ ለራሱ ለገባለት ልጅ ለሰይዳሊ ለወጣት ሰይዳሊ ደውሎ እባክህን ይህን ገንዘብ በስህተት ነው ወደ አካውንት ያስገባሁት እና እባክህን መልስልኝ ወንድሜ ብሎ ሲጠይቀው፣ ኧረ ምን ችግር አለው እመልስልሃለሁ ብሎ መልሶለታል። ማለት ነው። እና ቻናልን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ላይክ ያላረጋችሁ ላይክ እያደረጋችሁ ሸር ያላረጋችሁ ሸር እያደረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ማለት ነው። ከአጠገቤ እንድትሆኑ ከአጠገቤ ሁናችሁ እንድታበረታቱኝ እያልኩኝ እንግዲህ የዚህን የልጅ ቪዲዮ ዛሬ ይዤበት የመጣሁት ምክንያት ዋና ትልቁ ቁም ነገር ምንድን ነው? ሁልጊዜ እኛ ሰዎች ቪዲዮ ስንሰራ ማለት ነው፣ በቲክቶክም በዩቱብም በተለያዩ ማህበራዊ ሚዲያዎች ስራዎችን ስንሰራ፣ ቪዲዮ ፖስት ስናደርግ ልክ መጥፎ መጥፎ የሆኑት ነገሮች ይመጣሉ ማለት ነው። መጥፎ መጥፎ የሆኑት ነገሮች በደንብ ይታያሉ፣ ሼር ይደረጋሉ፣ ላይክ እና ሰብስክራይብም ይመጣባቸዋል ማለት ነው። ነገር ግን እንደዚህ አይነት ጥሩ ነገር የሚሰሩትን ጥሩ ስራ የሚሰሩ ሰዎችን አናበረታታም። እና እስኪ ዛሬ ይሄን ልጅ በፌስቡክ ብቻ ነው እንግዲህ ፖስት የተደረገው ይመስለኛል። እንግዲህ በቲክቶክ ፖስት ይደረግ አይደረግ፣ በዩቱብ ፖስት ይደረግ አይደረግ አላቅም። በጣም ሰሞኑን በጣም ወሬው እየተናፈሰ ነው እየተናፈሰ ነው እዚህ አገር ውስጥ ማለት ነው። እና እንግዲህ ይሄን ቪዲዮ ይዤ የመጣሁበት ምክንያት ልጁን በቲክቶክ አካውንት ካለው እንድናበረታታው እና ትልቅ ደረጃ እንዲደርስ እንድናደርገው። ለምን በዚህ ጊዜ እንደዚህ አይነት ሰው አይገኝም ማለት ነው። እንደዚህ አይነት ሰው የት ተፈልጎ ይገኛል? ሰው እየተጋደለ ባለበት እስበሳችን እየተራረድን እስበሳችን እየተጋደልን እየተባላን በዘር ተከፋፍለን በዘር ተከፋፍለን እየተሰዳደብን፣ ግሩፕ ተፋጥረን፣ ከዚህ በላይ እያንተ ከዚህ በታች ያንች ተባብለን፣ በየሽርኮቻችን ገብተን ባለንበት ጊዜ እንደዚህ አይነት ሰው መገኘቱ በራሱ እኔ እውነት ለመናገር በጣም ደስ ብሎኛል ማለት ነው፣ ውዶቼ፣ ማሮቼ፣ ፍቅሮቼ። እና እንደዚህ አይነት ሰዎችን ለምንድን ነው የማናበረታታው? ለምን አናበረታታቸውም? እንደዚህ አይነት ሰዎችን ለምን ካጠገባቸው ቁመን አይዟችሁ አለንላችሁ አንላቸውም። ምክንያቱም እንደዚህ አይነት ሰዎችን ስናበረታታ ነው እኛም ትልቅ ደረጃ የምንደርሰው። እና ለምንድን ነው የማናበረታታቸው እነዚህን ልጆች? እና ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ሼር ሼር አድርጋችሁ ልጁ የሚረዳበትን መፍትሄ ብንፈጥር የምናበረታታበትን የሞራል ግንባታ የምንሰጠውን ከፍ እንዲል እንደዚህ ጥሩ ስብዕናው የበለጠ እንዲጨምርና ከፍ እንዲል የምናደርግበትን መፍትሄ ለምን አንፈጥርም? የሚል ዓላማ ነው ይዤ የመጣሁት ማለት ነው ውዶች ጀማሮች ፍቅሮቼ። እና ይህን ቪዲዮ ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ ወደ ዩቱብ ወደ ፌስቡክ ወደ ተለያዩ ማህበራዊ ሚዲያዎች ወደ ዩቱባችሁ እራሱ ሼር ብታደርጉት በጣም ጥሩ ነገር ነው ማለት ነው። እና ውዶች ጀማሮች ፍቅሮቼ እስኪ ስለዚህ ልጅ ምን አይነት አስተያየት አላችሁ? እስኪ አስተያየታችሁን ኮሜንት ላይ እያስቀመጣችሁ ማለት ነው ዩቱቤ ላይክ ሸር ሰብስክራይብ እያደረጋችሁ ከአጠገቤ እንድትሆኑ እያልኩኝ አላህ ከዚህ እንደዚህ አይነት ሰዎችን እንዲያበዛልን እኛም ላይክ ሸር ሰብስክራይብ በማድረግ ሸርሸር በማድረግ ለሁሉም እናዳርስ ማለት ነው ውዶቼ። እና ከዚህ ቀጥሎ ልጁን አቀርብላችኋለሁ ማለት ነው። ቀጥታ ወደ ልጁ ያው ልጁን አቅርቤላችኋለሁ ማለት ነው ውዶች ማሮች ፍቅሮቼ ላይክ ሸር ሰብስክራይብ እያደረጋችሁ ይሄን ልጅ የዚህ ልጅ ፎቶ በምታዩት ሁሉ ላይክ ሸር ሰብስክራይብ አድርጉለት። የዩቱብ ቻናልም ካለው የቲክቶክ አካውንትም ካለው ማለት ነው ባለበት እየተከታተላችሁ፣ በተለይ የዩቱብ የቲክቶክ አካውንት ቢኖረው በጣም ጥሩ ነገር ነው። ዩቱብ እንኳን ይኖረዋል ብዬ አላስብም ማለት ነው። አላህ እንደዚህ አይነት ሰዎችን በምድራችን ላይ ያብዛ፣ በአገራችን ላይ ያብዛ እያልኩኝ እኔንም ላይክ ያላረጋችሁ ላይክ እያደረጋችሁ ሸር ያላደረጋችሁ ሼር እያደረጋችሁ እንደዚህ አይነት አዳዲስ ኢንፎርሜሽን ሲኖር ደግሞ ኢንፎርም አድርጉኝ፣ ንገሩኝ ማለት ነው። እኔም ቪዲዮ እሰራበታለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።